ጄኔራል ታደሰ ወረደ ከሀገራት አምባሳደሮች ጋር በአዲስ አበባ ስለ ወልቃይት ሲመክሩ ውለዋል። የወልቃይትና ተፈናቃዮች ጉዳይ ቀዳሚ አጀንዳችን ነው ሲሉም ተደምጠዋል። አሜሪካ ድጋፏን እንደምትሰጥም አሳውቃለች። የትግራይ ጊዜው አስተዳደር ፕሬዚዳንት ታደሰ ወረደም እንደ ወልቃይትና ራያ ያሉ አወዛጋቢ አካባቢዎችን ዳግም ወደ ትግራይ ለመመለስ አሜሪካና ፈረንሳይ እንዲደግፏቸው ጠይቀዋል። ቀዳሚው ዘገባችን ነው። እናስደምጣቸዋለን። በመቀሌ ዳኞች አድማ መጥተዋል። ጄኔራል ታደሰ ወረደ ቢያስጠነቅቁም ዳኞቹ ግን ጥያቄያችን ካልተመለሰ አድማው ይቀጥላል ሲሉ አስጠንቅቀዋል። እንመለስበታለን። የመብት ጥያቄ አነሱ። ሙያተኞችን አስሮ እንደመደራደሪያነት ማቅረብ አግባብ አይደለም ሲል ማህበሩ አሳሰበም። ባለስልጣኑ በበኩላቸው አድማ የመቱ ሐኪሞች ይቅር የማይባል ስህተት ፈጽመዋል ብለዋል። በርካታ ሆስፒታሎች ደግሞ የሥራ ቅጥር እያወጡ መሆኑ መነጋገሪያ ሆኗል። እናስደምጣቸዋለን። 245 ሚሊዮን ዶላር የመዘበሩት ጠቅላይ ሚኒስትር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 ጀኔራል ታደሰ ወረደ ከሀገራት አምባሳደሮች ጋር በአዲስ አበባ ስለ ወልቃየት ሲመክሩ ውለዋል። የወልቃየትና ተፈናቃዮች ጉዳይ ቀዳሚ አጀንዳችን ነው ሲሉም ተደምጠዋል። አሜሪካ ድጋፏን እንደምትሰጥም አሳውቃለች። የትግራይ ጊዜው አስተዳደር ፕሬዚዳንት ታደሰ ወረደ እንደ ወልቃየትና ራያ ያሉ አወዛጋቢ አካባቢዎችን ዳግም ወደ ትግራይ ለመመለስ አሜሪካና ፈረንሳይ እንዲደግፏቸው ጠይቀዋል። ጄኔራሉ ከሰሞኑ ከጅማ ጉዟቸው መልስ በዚህ ጉዳይ የአሜሪካ ኤምባሲ አምባሳደር ኤርዊን ማሲንጋ ጋር በአዲስ አበባ ተገናኝተው መክረዋል። በአዲስ አበባ የአሜሪካ ኤምባሲ አምባሳደር ኤርቪን ማሲንጋ ከጀነራል ታደሰ ወረደ ጋር በአዲስ አበባ የመከሩት ወደ ትግራይ አቅንተው ከሕወሓት አመራሮችና ጄኔራሎች ጋር በመከሩ ማግስት ነው። በአዲስ አበባ ውይይት ጀነራል ታደሰ ወረደ በአምባሳደሩ በኩል ለአሜሪካ የድጋፍ ጥያቄ ያቀረቡ ሲሆን ይህም የትግራይ ግዛቶችን ማስመለስና ተፈናቃዮችን መመለስ ነው። ጀነራሉ ቅድሚያ የሚሰጡት ጉዳይ የትግራይ ግዛቶችን ማስመለስና ተፈናቃዮችን በአስቸኳይ መመለስ መሆኑንም ተናግረዋል ተብሏል። ጀነራሉ ቀዳሚ የቤት ስራዬ ነው ያሉትን ወልቃይት ጠገዴን፣ ጠለምትና ራያን ወደ ትግራይ ማስመለስ ከባድ ፈተና ያለበት መሆኑንም ለአምባሳደሩ አስረድተዋል ተብሏል። ለዚህም አሜሪካ ድጋፏ እንድትሰጣቸው ጄኔራሉ ጥያቄ ማቅረባቸውን የትግራይ ቴሌቪዥን ዘገባ ያመላክታል። ጄኔራሉ የትግራይ ግዛቶችን ማስመለስን ጨምሮ በፕሪቶሪያ ስምምነት መሰረት ሁሉንም ጥያቄዎች ለማስመለስ ከፌዴራል መንግስቱ ጋር በመነጋገር ለመፍታት እየተሰራ ነውም ብለዋል። በፕሪቶሪያ ስምምነት ላይ አወዛጋቢ ተብለው የተጠቀሱት እንደ ወልቃየት ያሉ አካባቢዎች ጉዳይ አጣብቂኝ ሆኖ ቀጥሏል። ከጄኔራል ታደሰ የድጋፍ ጥያቄ የቀረበላቸው የአሜሪካው አምባሳደር የትግራይ ጊዜያዊው አስተዳደር የፕሪቶሪያን ስምምነት በአግባቡ ተግባራዊነት ለመደገፍ ቃል ገብተዋል ተብሏል። ጀኔራሉና አምባሳደሩ በቀጣይ ትኩረት ሊሰጧቸው በሚገቡ ጉዳዮች ባደረጉት ውይይት በሁሉም ጉዳዮች ላይ ከስምምነት ላይ መድረሳቸው ተገልጿል። አዲስ አበባ የሚገኙት ጀኔራል ታደሰ ከአሜሪካ በተጨማሪ በዛሬው ዕለት በተመሳሳይ ጉዳይ ላይ ከፈረንሳይ አምባሳደር ጋር መምከራቸው ታውቋል። ጀኔራሉ በአዲስ አበባ የፈረንሳይ ኤምባሲ አምባሳደር ሬሚ ማርቾን ጋር ባደረጉት ውይይት ተፈናቃዮች በአስቸኳይ ካልተመለሱ ከፍተኛ ችግር እንደሚፈጠር አሳስበዋል ተብሏል። አወዛጋቢ አካባቢዎችን ወደ ትግራይ መመለስን ጨምሮም የፕሪቶሪያ ስምምነት ሙሉ በሙሉ መተግበር ለኢትዮጵያ ሰላም ቁልፍ ሚና እንዳለው ለአምባሳደሩ አስረድተዋል ተብሏል። በትግራይ ኃይሎች በኩል የፌዴራል መንግስት አወዛጋቢ አካባቢዎችን አካባቢዎችን ከአማራ እጅ ፈልቅቆ ካልሰጠን ሰላም አይፈጠርም የሚል አቋም ላይ ናቸው። በተመሳሳይ በአማራ ኃይሎች በኩል ቀድሞውኑም በህጋዊ መንገድ ሲጠየቅ አሻፈረኝ ብሎ የነበረው ህወሓት እጃችን የገባውን መሬታችንን ዳግም ሊቀማን አይችልም እያሉ ነው። በአሁኑ ወቅት ከፍተኛ ጣብቅኝ የፈጠረው በተለይ ወልቃይት ሲሆን አካባቢው ን ከነኩሌን ደመቀ ቀምቶ ለትግራይ መስጠት ቀላል ነገር አልሆነም። በአወዛጋቢ አካባቢዎች ምክንያት ዳግም ጦርነት ከሚቀሰቀስ ከሁለቱም ክልሎች ነጻ በሆነ አስተዳደር ስር ቆይተው ህዝበ ውሳኔ ይደረግ የሚለው መፍትሄ ተቀባይነት አላገኘም። አካባቢዎችን በተራ በጉልበት ከመቀማማት ዘላቂ ሰላም ለመፍጠር በመግባባት እልባት እንዲሰጥ ብዙዎች እየጠየቁ ነው። በመቀሌ ዳኞች አድማ መጥተዋል። ጀኔራል ታደሰ ወረደ ቢያስጠነቅቁም ዳኞቹ ግን ጥያቄያችን ካልተመለሰም አድማው ይቀጥላል ሲሉ አስጠንቅቀዋል። በትግራይ ክልል መቀሌ ከተማ የሚገኙ ዳኞች በትናንትናው እለት የጀመሩትን የስራ ማቆም ዛሬም በመቀጠላቸው በከተማይቱ የሚገኙ ፍርድ ቤቶች ተዘግተው ብለዋል። ዳኞቹን ለክልሉ ጊዜያዊ አስተዳደር ያቀረቧቸው ጥያቄዎች እስኪፈቱ ድረስ የስራ ማቆማቸውን እንደሚቀጥሉ የትግራይ ዳኞች ማህበር ለኢትዮጵያ ኢንሳይደር ገልጿል። በመቀሌ ከተማ የሚገኙ ዳኞች ስራቸውን ለማቆማት በዋናነት የጠቀሱት ምክንያት የደህንነት ችግር አለብን የሚል ነው። የትግራይ ክልል ጊዜያዊ አስተዳደር በትናንትናው ዕለት ባወጣው መግለጫም በመቀሌ ሰባት ክፍለ ከተሞች ባሉ ፍርድ ቤቶችና በከተማይቱ ከፍተኛ ፍርድ ቤት የሚሰሩ ዳኞች በደህንነት ስጋት ምክንያት ስራ እንዳቆሙ ማሳወቃቸውን አረጋግጧል። የትግራይ ዳኞች ማህበር ፕሬዚዳንት አቶ ዳዊት ኃይለ ስላሴ ለክልሉ ጊዜው አስተዳደር ያቀረቧቸውን አምስት ጥያቄዎች ከዳኞች ደህንነት ጋር የተያዙ መሆናቸውን ለኢትዮጵያ ኢንሳይደር ተናግረዋል። ዳኞቹ የመጀመሪያ ጥያቄ በችሎቱ የሚመደቡ የጸጥታ አስከባሪዎችን የሚመለከት ነው። በችሎቱ ጊዜ ሁለት ፖሊሶች ብቻ ናቸው ፍርድ ቤቱን የሚጠብቁት የሚሉት አቶ ዳዊት በአሁኑ ጊዜ በመቀሌ ከተማ ባለው የጸጥታ ችግር ይህ በቂ እንዳልሆነ ያስረዳሉ። በዚህም ምክንያት ቁጥራቸው ከፍ ያለ የታጠቁ የጸጥታ ኃይሎች ፍርድ ቤቶችን እንዲጠብቁ እንዲደረግ ማህበሩ ጥያቄ ማቅረቡን ፕሬዚዳንቱ አብራርተዋል። ከተማይቱ ዳኞች በሁለተኛነት ያነሱት ጥያቄ በነጻነት የዳኝነት ስራቸውን ለማከናወን እንዲችሉ ራሳቸውን መጠበቅ የሚችሉበት ሁኔታ ይመቻች የሚል እንደሆነ አቶ ዳዊት አመላክተዋል። ይህ ጥያቄ የቀረበው የተከሳሽ ቤተሰቦች ዳኞችን በመንገድ ላይ ሲያገኟቸው እስከ መኖሪያ ቤታቸው ድረስ ጭምር እየተከታተሉ ስለሚያስፈራሩ እንደሆነ የማህበሩ ፕሬዚዳንት ገልጸዋል። ዳኞች በህዝብ ትራንስፖርት በሚመላለሱበት ጊዜ ማስፈራራትና ድብደባ እየደረሰባቸው መሆኑን በተጨማሪነት የሚያነሱት አቶ ዳዊት ይህ ችግር ለመፍታት ለዳኞች ትራንስፖርት እንዲዘጋጅ ማህበሩ መጠየቁንም አክለዋል። አራተኛው የማህበሩ ጥያቄ እንደ ትራንስፖርት ሁሉ ለዳኞች የመኖሪያ ቤት አቅርቦት እንዲመቻች የሚጠይቅ ነው። ዳኞች በስራ ጸባይ ምክንያት እስከ ሞት ቅጣት የሚደርስ ውሳኔ የሚያስተላልፉ መሆኑን ያስታወሱት የማህበሩ ፕሬዚዳንት በችሎቱ የሚሰጧቸውን ውሳኔዎች ተከትሎ ከሚኖሩባቸው ቤቶች እንዲለቁ የሚያስገድዷቸው አከራዮች እንዳሉ ጠቁመዋል። ማህበሩ በአምስተኛነት ለክልሉ ጊዜው አስተዳደር ያቀረበው ጥያቄ የመንግስት ከፍተኛ ኃላፊዎችን የሚመለከት ነው። ዳኞች ጉዳዮችን በፍርድ ቤት በሚመለከቱበት ወቅት ችሎት የደፈሩ በመንግስት ከፍተኛ ስልጣን የያዙ ኃላፊዎች እንዳሉ የገለጹት አቶ ዳዊት እነዚህ ግለሰቦች በሕግ እንዲጠየቁ በማህበሩ አማካኝነት ጥያቄ መቅረቡንም አክለዋል። ለትግራይ ክልል ጊዜው አስተዳደር የቀረቡና ለዳኞች ስራ ማቆም ምክንያት የሆኑ እነዚህ ጥያቄዎች ሲፈቱ ነው ወደ ስራ የምንመለሰው ሲሉ የማህበሩ ፕሬዚዳንት ለኢትዮጵያ ኢንሳይደር ተናግረዋል። ሆኖም የክልሉ ጊዜው አስተዳደር ትናንት ማክሰኞ ግንቦት 12 2017 በወጣው ባወጣው መግለጫ ለዳኞች ስራ ማቆም ምክንያት ነው ሲል የጠቀሰው ባለፈው ሳምንት በመቀሌ ከተማ ከፍተኛ ፍርድ ቤት ተፈጠረ ያለውን ግርግር ነው ብሎታል። ፍርድ ቤቱ ባለፈው ሳምንት አርብ የነበረው የችሎት ሂደት የተቋረጠው በነሐሴ 2015 ዓም ግድያ የተፈጸመባት የዘውዱ ሀፍቱን ግድያ እየተመለከተ በነበረበት ወቅት እንደሆነ የጊዜው አስተዳደሩ መግለጫ አስታውሷል። ይህን ችሎት በስፍራው ሆኖ የተከታተሉ አንድ ታዳሚ ጉዳዩ በ የሚታይበት ወቅት ተከሳሾች እና የተከሳሾች ቤተሰቦች ዳኞች ላይ አንድ ሳምንት ብቻ ነው ይቀራችሁ እያሉ ሲዝቱና በጩኸት ሂደት ሲያውቁ እንደነበር እማኝነታቸውን ለኢትዮጵያ ኢንሳይደር ተሰጠዋል። እንዲህ አይነት የፍርድ ሂደትን የሚያውቅ አካሄድ የመንጋ ተግባር ነው ያለው የትናንቱ የጊዜው አስተዳደሩ መግለጫ። በችሎቱ ውስጥ የሚፈጠረ ረብሻ በማንኛውም ሁኔታ ተቀባይነት የለውም ሲል ኮንኗል። ድርጊቱ በትግራይ የፍትህና የዳኝነት ስርዓት ላይ የተፈጸመ ግልጽ ጥቃት ነው ሲልም አጽንኦት ሰጥቶታል። ይህ አካሄድ ህግንና ስርዓትን የሚያቀል ጉልበተኛ እንደፈለገ እንዲሆን የሚያደርግ አደገኛ ተግባር ነው ያለው ጊዜው አስተዳደሩም በእለቱ የተፈጠረውን ክስተት በተመለከተ የማጣራት ስራ እንደሚከናወንና በችግር ፈጣሪዎች ላይም ህጋዊ እርምጃ እንደሚወሰድ አስታውቋል። ክልሉ ጊዜው አስተዳደር ሰራተኞች እና ህግ ባለሙያዎች ዋስትና ተጠብቆ እንዲሰሩ የሚያስችል ስራዎችን እንደሚያከናውንም ገልጿል። የመብት ጥያቄ ያነሱ ሙያተኞችን አስሮ እንደ መደራደሪያነት ማቅረብ አግባብ አይደለም ሲል ማህበሩ አሳሰበ። ባለስልጣኑ በበኩላቸው አድማ የመቱ ሐኪሞች ይቅር የማይባል ስህተት ፈጽመዋል ብለዋል። በርካታ ሆስፒታሎች ደግሞ የስራ ቅጥር እያወጡ መሆኑ መነጋገሪያ ሁኗል። በባህር ዳር ከተማ በታሰሩ ስድስት የጤና ባለሙያዎች ላይ የፍርድ ቤት ትዛዝ ተፈጻሚ እንዲሆን ማህበሩ ጠይቋል። በባህር ዳር ከተማ በሚገኙ በአዲስ ዓለምና ፈለገ ህይወት ስፔሻላይዝድ ሆስፒታል የመብት ጥያቄ አነሱ ሙያተኞችን አስሮ እንደመደራደራነት ማቅረብ አግባብ አይደለም ሲል ማህበሩ አሳሰበም። ባለስልጣኑ በበኩላቸው አድማ የመቱ ሐኪሞች ይቅር የማይባል ስህተት ፈጽመዋል ብለዋል። በርካታ ሆስፒታሎች ደግሞ የስራ ቅጥር እያወጡ መሆኑ መነጋገሪያ ሆኗል። በባህር ዳር ከተማ በታሰሩ ስድስት የጤና ባለሙያዎች ላይ የፍርድ ቤት ትዕዛዝ ተፈጻሚ እንዲሆን ማህበሩ ጠይቋል። በባህር ዳር ከተማ በሚገኙ በአዲስ ዓለምና ፈለገ ሕይወት ስፔሻላይዝድ ሆስፒታል ይሰሩ የነበሩ ስድስት የጤና ባለሙያዎች ባለፈው ማክሰኞ ግንቦት አራት መታሰራቸውን ለቲክባ ኢትዮጵያ የገለጸው የአማራ ክልል የጤና ባለሙያዎች ማህበር አረብ ዕለት ፍርድ ቤት ቀርበው የዋስትና መብታ ስማቸው ተጠብቆ እንዲለቀቁ ፍርድ ቤት ቢወስንም ፖሊስ እስካሁን አልለቀቃቸውም ብለዋል። ስማቸው እንዲጠቀስ ያልፈለጉ የማኅበሩ አመራር ለቲክባህ ኢትዮጵያ የባህር ዳር ከተማ ወረዳ ፍርድ ቤት ባለፈው አርብ ያስተላለፈውን የዋስትና መብት ለማስፈጸሙ ትናንት ማክሰኞ 122017 ዓ.ም ፖሊስን እንዲቀርብ አድርጎ ነበር። ፖሊስም እንደገና አስቀጥሯል ብለዋል። ፍርድ ቤቱ የዋስትና መብታቸው ተጠብቆ ከእስር እንዲለቀቁ ውሳኔ ካስተላለፈ በኋላ ፖሊስ ለአምስት ቀናት ከፍርድ ቤት ትዕዛዝ ውጪ በእስር ማቆየቱን የሙያ ማህበሩን አሳዝኖታል። አሁንም ፍርድ ቤት ትዛዙ ተፈጻሚ እንዲሆን ጠይቀዋል ብሏል። ማህበሩ የክልል የዞንና የቦርድ አመራሮች የጤና ባለሙያዎችን በመሰባሰብ ጓደኞቻችሁ ከስር እንዲለቀቁ ስራ ጀምሩ ብለው እንደተደራደሩና ሰራተኞችም ስራ ሲጀምሩ ባለሙያዎችን ግን አልለቅቋቸውም ሲሉ ማህበሩ ገልጿል። የመብት ጥያቄ ያነሱ ሙያተኞችን አስሮ እንደ መደራደሪያነት ማቅረብ አግባብ አይደለም ያለው ማህበሩ የሀኪሞች ጥያቄ በፌዴራል መንግስት ደረጃ የሚመለስ ሆኖ ሳለም የክልልና የዞን ቦርድ አመራሮችን በመላክ ጥያቄን ማቃለል ተገቢ አይደለም። ሲል ወቅሷል። የጤና ሚኒስትር ዴታ ዶክተር ደረጀ ድጉማ ትናንት በብሔራዊ ቴሌቪዥን ጣቢያ ቀርበው በሰጡት ቃል ስራ ያቆሙ የጤና ባለሙያዎች በፍጥነት ስራ እንዲጀምሩ፣ ባልጀመሩ ሙያተኞች ላይ የሙያ ፍቃድ እስከ መንጠቅ የሚደርስ እርምጃ እንደሚወሰድ አስጠንቅቀዋል። በአዲስ አበባም ያሉ ሆስፒታሎችን ጥሎ መውጣት አለም ወሳኝ የሚባሉ ክትትል የሚያስፈልጋቸው የጨቅላ ህጻናት፣ ድንገተኛ ህክምና ክፍሎች፣ ወላድ እናቶች አገልግሎት የሚያገኙበት ቦታ ላይ ይሄ ድርጊት ማህበረሰቡን እንዲቀጣ ስቃይና ሞት እንዲመጣ ማድረግ ስለሆነ ይህን በቀጥታ ባለሙያዎቻችን አውቀው ላያደርጉት ይችላሉ። አንዳንዱ ሳያውቅ በውዥንብር ውስጥ የሚገባለም፣ ለጠላት መጠቀሚያ የሚሆን ጤና ባለሙያ ይጠፋል ብለን አናስብም በማለት ተናግረዋል። 245 ሚሊዮን ዶላር የመዘበሩት የቀድሞ የኮንጎ ጠቅላይ ሚኒስትር 10 ዓመት የጉልበት ስራ ተፈረደባቸው። 245 ሚሊዮን ዶላር የመዘበሩት የቀድሞ የዲሞክራቲክ ሪፐብሊክ ኮንጎ ጠቅላይ ሚኒስትር በሙስና ወንጀል 10 ዓመት ከባድ የወንጀል የጉልበት ስራ ተፈረደባቸው። አውግስቲን ማታታ ፖኒዮ 245 ሚሊዮን ዶላር የሚጠጋ የህዝብ ገንዘብ በመመዝበር የሀገሪቱን ህገ መንግስታዊ ፍርድ ቤት ጥፋተኛ ሆነው ስላገኛቸው ነው ይህ ብይን የተላለፈባቸው። ክሳቸው በተጨማሪ የዲሞክራ ዲሞክራቲክ ኮንጎ ማዕከላዊ ባንክ ገዢ የነበሩት ዲዮግራቲያስ ሙቶምቦም በዚህ ምዝበራ በመሳተፍ ጥፋተኛ ሆኖ ተገኝተዋል። ቀድሞ ጠቅላይ ሚኒስትር ጠበቃ ውሳኔው ኢፍታዊ እንዲሁም ፖለቲካዊ ይዘት ያለው ነው ሲሉ ወቅሰው ለሮይተርስ የዜና ወኪል ተናግረዋል። ተመዝብሯል ከተባለው ገንዘብ መካከል የተወሰነው የተወሰደው የአገሪቱን ስር የሰደደ የምግብ እጥረት ለመቅረፍ የታቀደው ትልቅ የግብርና ልማት ነው። ማታታ ከአውሮፓውያኑ 2012 እስከ 2016 የዲሞክራቲክ ሪፐብሊክ ኮንጎ ጠቅላይ ሚኒስትር ሆነው ያገለግሉ ሲሆን በአሁኑ ወቅት የአመራርና አስተዳደር ለልማት የተሰኘ ፓርቲ እየመሩ ይገኛሉ። ወደ ጠቅላይ ሚኒስትር ስልጣን ከመምጣታቸው በፊት የሀገሪቱ የገንዘብ ሚኒስትር ሆነው ያገለገሉ ሲሆን በወቅቱም የሀገሪቱን ምጣኔ ሀብት በማረጋጋት ረገድ ለተጫወቱት ሚና ከዓለም አቀፉ የገንዘብ ድርጅት አይ ኤም ኤፍ አድናቆትን አግኝተው ነበር።